እንደው ከናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ከሃይማኖቴ ጋር የኔ ነፍስ ትወጣለች። በመጨረሻም ብፁዕ አቡነ አብርሃም ዝምታቸውን ሰብረው ለመላው ኦርቶዶክስያን እጅግ በጣም ወሳኝ የተባለ አንድ ቁልፍ መልእክትን አስተላልፏል። በዚህም ንግግራቸውም ቤተ ክርስቲያን ውስጥ በሃይማኖት ከአባት ሽፋፍ ነው በሌላኛው እግራቸው የፖለቲካ አጀንዳ ለሚያስፈጽሙትም ሳይገር በመከዘዝ ከሃይማኖት ጋር የኔ ነፍስ ትወጣለች ሲሉም ተናግሯል። ለመሆኑ ብፁዕ አቡነ አብርሃም ምን አሉ? መረጃዎችን ሰጣችኋለሁ።

ከሰሞኑ ብዙዎቻችሁ እንደምታውቁት የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሩሲያ ማቅናት ከፕሬዚዳንት ቭላድሚር ፑቲን ጋር ለምን ያስደነቀ ዲፕሎማሲያዊ ውይይት ያደረጉ ሲሆን የውይይቱ ዋና ዓላማም ኢትዮጵያ ውስጥ የኒኩሊየር ኃይል ማመንጫ እንዲገነባ ያንንም ለበጎ ስራ ለማዋል ስምነት ላይ ተደርሶ በውጭ ጉዳይ ሚኒስቴር በአቶ ጌዲዮን ጢሞቴዎስና በሰርጌይ ላቭሮቭ ምክትል ዲሜትሪ ካሽን በኩል ስምነቱ በሁለቱ ሀገራት መሪዎች ፊት ተከናውኗል። ታዲያ አስገረመኝ ይህ አይደለም። ከስምነቱ በኋላ የሩሲያው ፕሬዚዳንት ቭላድሚር ፑቲን ለጠቅላዩ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተላለፉት መልእክት ነው። ይህ መልእክት ምንድን ነው? በጋራ እናዳምጠዋለን። መጀመሪያ አዋጅ ልጨረስ እፈልጋችኋለሁ። የምታደርጉትን ደግሞ ነግራችኋለሁ። በመጨረሻም የተዋሕዶ አርበኛ የቁርጥ ቀን ልጅ ወንድማችን ባሩክ ከእስር ተለቀቀ። ከእስር እንደወጣም በቀጥታ ያቀና ወደ መስቀል አደባባይ ሲሆን በዚያም ጥሩም እምባውን በመንፋት ለኦርቶዶክሲያን ያጋረውን ድንቅ መልእክት ወደ እናንተ አደርሳለሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደንደልም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለምደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ወደለት ቪዲዮ የስምና እምነት ተከታይ ነኝ በየትኛውም መልኩ የማርያምን ፎቶ መቅደት በሕግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። በአሁን ሰዓት በአገራችን ኢትዮጵያ እጅግ በጣም መነጋገር የሆነው ጉዳይ የሙስሊም ወንድሞቻችን እኛም ስለ እመቤታችን ስላድነው ይገደናል እናገራለን ሲሉ ዝምታቸውን ሰብሯል። የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ ወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቀዋለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስኪ ቅደደው፣ ቅደድና አሳየን። አትቀደውም። ለምን? ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብን በላይነች ነች ማለት ነው። የእስልምና እምነት ተከታይ ሆኖ ወንድማችን መናፍቀኑን ለማስረዳት የሄደበትን ርቀት ሳላደንቀላልፍም እመቤቴ ከክፉ ነገር ሁሉ ትጠብቅ። እሱም ይቀጥላል። ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው ወይንም አቃጥለው በሜዳ ላይ ወንጀል ነው ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብሯለን ማለት ነው። እና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራው በላይ ነች ማለት ነው። ወላሂ ማርያምን ወዳታለሁ ከድር እንዳለ እሱ ወላሂ ማርያምን ወዳታለሁ እንዳለ እኔ ደግሞ ማርያምን እኔም ማርያምን ወዳታለሁ። እናታችን ማርያም ናት፣ ወይም ማርያም ናት ምርጥ ሴት። እኔ በጣም የሚገርመኝ ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው። ጌታ መድኃኒቴ ኢየሱስ ክርስቶስን እኔም እመቤቴን በጣም ወዳታለው። እምዬ አምላኬና ታዛኝቱ አንቺኮ ጸጋን የተሞላሽ ከሴቶች ሁሉም የተመረጥሽ የመለኮት ማደሪያ የትትና መፍለቂያ ነሽ። ያኔ ገና ቅዱስ ገብርኤል መጥቶ ጌታን እንደምትወልጂ ሲያበስርሽ፣ መንፈስ ቅዱስም ሲጸልልሽ የትትናን ጥግ የእምነትን ትልቅ ቦታ ባንቺ አየንብሽ። እመቤታችን ማርያም ሆይ ትውልድ ሁሉ ብጽዕት እያለሽ፣ የናቁሽም ሁሉ በእግሮችሽ ጫማ ስር ተደፍተው ጽዮኑ ሆይ ማሪን ይቀርበኝ ይሉሻል። ድፍረት ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። ማን ነው ከእናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ? እናትን እየጠሉ ልጅን እንወዳለን ማለት እንዴት ያለ ሞኝነትና አላዋቂነት ነው? ውድ ቤተሰቦች ከእናንተ መካከል እናቱ ሲተፋባት ብሎም ስትዋረድ ዝም ብሎ ቆሞ የሚመለከት ማን ነው? አያችሁ፣ እናንተ እንዲህ ከተቆጣችሁና ከተበሳጫችሁ፣ ጌታም እናቱን እያጥላላችሁ እንወድሃለን ብትሉት መወደዳችሁ ከንቱን የሚሆነው የእግዚአብሔር ቃል ሲናገር እንዲህ ይላል፣ እግዚአብሔር ያከበራቸውን ቅዱሳን ማን ሊያቃልል ይችላል? እዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም ምንም ባድርጉ አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በስንዴ የገባው ምንፍቅና የሉተርን አጀንዳ በማስፈጸም ላይ ይገኛል። እሱም ምንድን ነው ካላችሁኝ፣ የተለያዩ አስተኛ ነቢያቶችና ፓስተሮችን በገንዘብ ፈንድ እያደረጉ ከእግዚአብሔር ቃል ይልቅ መኪና፣ ቤት፣ ፓስፖርት፣ ምድራዊ ነገሮች ለምስኪኑ መን የሚሰብኩ እንዳይሰራና እንዳይለወጥም በባንክ አካውንት ሚሊዮኖች ሲገባ ይታየኛል በማለት ሱፍ የለበሱ ዘመናዊ ጠንቋዮች ትውልዱን አበለሻሽተውታል። ይባስ ብሎም ሳንነካቸው ሳንደርስባቸው ይንካኩን ጀምሯል። የሚመለከታችሁ አካላ ቃላት እየነገርናችሁ ነው። አስታግሱልን። መንግስትም እንደ መንግስትነቱ እንደዚህ አይነቶችን አጥፍተሃል፣ አጥፍተሻል ተብሎ ማረም አለበት። ይሄ ነው እንዲ የኢትዮጵያ ቤተክርስቲያን ውለታ መልሱ። ማንን ተዋጋል? እጅ ዘርግታ ሁሉንም አማኝ በተቀበለች እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች። ከሀይማኖቴ ጋር የኔ ነፍስ ትወጣለች፣ በሃይማኖት አንደራደርም። አዎን በሃይማኖታችን አንደራደርም። አዋርያቱም እሱን ያስተማሩን ስለ ክርስቶስና ስለ እናቱ እንደ ቅዱሳን የሚጠብቀን መከራ ሞትም ቢሆን ለመቀበል ዝግጁ ነን። በሀገራችን ኢትዮጵያ ኦርቶዶክስን ከምንም ጊዜውን በተለየ የሚፈታተነው አታካሎች በእጅጉ እየተበራከቱ ሲሆን መንግስትም፣ ህግ ከማስከበር ይልቅ በዝምታ ያልፋቸዋል። ታዲያ እንዲ ያለው አካሄድ በሃይማኖት መካከል ግጭትን የሚያስነሳ ስለሆነ ትኩረት ሰጥቶ አጥፊዎችን ለህግ ማቅረብ ተገቢውም እርምጃ እንዲወሰድ ቸው ማድረግ ይገባል። አዎን እንደግሟለን፣ ሃይማኖታችን የደም ስራችን ናት። ከሰሙኑ የሀገራችን ጠቅላይ ሚኒስቴር ሆኑት ዶክተር አብይ አህመድ ከሩሲያው መሪ ቭላድሚር ፑቲን ጋር በመገናኘት በአንድ ነገር ላይ ተስማምተው ለመፈራረም በቅተዋል። የፊርማ በውጭ ጉዳይ ሚኒስትር በአቶ ጌዲዮን ጢሞቴዎስ እና በሩሲያው የውጭ ጉዳይ ሚኒስትር ምክትል ዲሜትሪ ካሽን በኩል በመሪዎቻቸው ፊት ርክክቡ የተከናወነ ሲሆን ይህ የኢትዮጵያንና የሩሲያን ዲፕሎማሲያዊ መቀራረብ የሚያጠናክር ነው ሲሉ በርካታ ሀገራት ሚዲያዎች ሲዘግቡት አርፍደዋል። ይህ ስምምነትም የተፈረመው ኢትዮጵያ የኒኩሊር ሀይል ማመንጫ እንደት እንደተገነባ ለመልካም ጥቅም ለህዝቡ እንድትውለው የሚያወሳ ሲሆን በዚህም በርካታ ጠበብት ሰዎች ያላት እና ልምድ ያካበተችው ኦርቶዶክሳዊቷ ሀገር ራሽያ ልምዷን ለማካፈል እና ይህንን የኒኩለር ኃይል ማምንጫ ኢትዮጵያ እንድትገነባ ለማድረግ ስምምነት ላይ የተደረሰ ሲሆን ከስምምነቱ በኋላ የሩሲያው ፕሬዚዳንት ቭላድሚር ፑቲን ይህንን ተናግረዋል። ሩሲያን የምመራው እኔ ልመስላችሁ እችላለሁ፣ ግን አይደለሁም። ለእኔ ብርታትን እድሜን፣ የመምራትን ጥበብ ሰጥቶ ያቆየኝ እርሱ እግዚአብሔር ነው። እሱ ባይኖርማ እንደሚደርስብን ማዕቀብ፣ እንደሚደረግብን ሴራና ደባ አንድም ቀን ባልቆየን ነበር። ወንድሜ አብይ አህመድ ስማኝ፣ ለአንተ እንዲልል እፈልጋለሁ። ኢትዮጵያ ጥንታዊት ሀገር ስትሆን በውስጧም 7 ፐርሰንት በላይ የሚሆነው የኦርቶዶክስ እምነት ተከታዩ እንደሆነ ጥናቶች ያሳዩናል። ስለዚህ አበክሬ ልነግር የምፈልገው ነገር አንተ እንደኔ ረጅም የስልጣን ጊዜ ኖሮ በህዝቡም በፈጣሪም ተወደ መግዛት የምትፈልግ ሀገርንም ማሳደግ የሩሲያም የቅርብ ወዳጅ መሆን የምትፈልግ ከሆነ ጥንታዊት የአባቶች እምነት የሆነችውን ኦርቶዶክስና ምእመናኖቿን አክብር ሲሉ ተናግሮት ንግግራቸውን በስምነት ሊጠናቀቅ ችሏል። የሩሲያው ፕሬዚዳንት ቭላድሚር ፑቲን አኮሩን። መጀመሪያ አዋጄ ልጨረስ እፈልጋቸዋለሁ የምታደርጉት እንደሞ ነግራቸዋለሁ። ልብ ብላችሁ አድምጡኝ። ባሮክ ወንድማችን ያስተላለፈውን መልእክት ላስደምጣችሁ። ባሮክ ወንድሜ ያለምንም ጥፋቱና በደሉ ዘብጥያ ከወረደ እነሆ ቀናቶች ተቆጠሩ። በባለፈው ጊዜ ፍርድ ቤት የቀረበ ሲሆን ዳኞቹ በሁለቱ ወገን የነበረውን ክርክር ካዳመጡ በኋላ ዳግም ለመስከረም 19 ቀጠሮ ሰጥተውበታል። በኋላም ባሮክ ወደ ታሰረበት ስፍራ ቅን ነውና ገና ሳየው እምባና ቀርኩኝ አይን አይኑንም እያየሁት አይዞ ከየትኛው ምስር በኋላ መፈታት አለ አልኩት። በጣም ያስገረመኝ ታዲያ ይህ የእሱ ንግግር ነበር። ባሮክም ቀጠለ፣ አክሊል ወንድሜ አትዘን፣ በምድር ሳላችሁ ፈተና አለባችሁ። እኔ ዓለምን እንዳሸነፍኩት እናንተም አሸንፉት ተብለናል። እኔ እኮ አልታሰርኩም፣ ተፈትቻለሁ። ከዚህ እንደወጣህም ባሮክ አልታሰረም ተፈቷል፣ ብለጩ። ይህን የምልህ እውነታው እሱ ስለሆነ ነው። ማሰር መሸነፍ ነው። እኔ የታሰርኩት ስለእመቤታችን ባደረግኩት ተጋድሎ ነው። በእስር ቤት ያሉ ሰዎች በሙሉ በፍቅር በእንክብካቤ እስር ቤት መሆኔን እስክረሳ ከጎኔ ቆሟል። ይህንን ላደረገችልኝ ለእመቤታችን ምስጋና አቀርባለሁ። ጴጥሮስ በታሰረ ሰዓት የእግዚአብሔር መልአክ ፈቶ እንዳስወጣው የእኔ ማማላጅ ወለላይቱ ድንግል ማርያም ከዚህ ታውጣኛለች እና ተፈትቻለሁ፣ ከወንጀል ንጹህ ነኝ፣ ህሊኔም ደስተኛ ነው ሲል በደስታ ፈገግ እያለ መልእክቱን አጋራኝ። አሁን ማሰር መሸነፍ ነው ብዬ እኔም ፈገግ አልኩ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን የጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።